መዝሙረ ዳዊት መዝሙር ስልሳ ስድስት ለመዘምራን አለቃ በበገናዎች የዳዊት መዝሙር። እግዚአብሔር ይማረን ይባርከንም፣ ፊቱንም በላያችን ያብራ፣ እኛም በሕይወት እንኑር። መንገድህን በምድር በአሕዛብም ሁሉ ዘንድ ማዳንህን እናውቅ ዘንድ አቤቱ አሕዛብ ያመሰግኑሃል፣ አሕዛብ ሁሉ ያመሰግኑሃል። አሕዛብ ደስ ይላቸዋል ሐሴትም ያደርጋሉ፣ ለአሕዛብ በቅን ትፈርድላቸዋለህና አሕዛብንም በምድር ላይ ትመራለህና። አቤቱ አሕዛብ ያመሰግኑሃል፣ አሕዛብ ሁሉ ያመሰግኑሃል። ምድር ፍሬዋን ሰጠች፣ እግዚአብሔር አምላካችንም ይባርከናል። የምድርም ዳርቻ ሁሉ ይፈሩታል። እግዚአብሔር ይባርከናል፣ የምድርም ዳርቻዎች ሁሉ ይፈሩታል። መዝሙረ ዳዊት መዝሙር ስልሳ ሰባት ለመዘምራን አለቃ የዳዊት የምስጋና መዝሙር። እግዚአብሔር ይነሳ ጠላቶቹም ይበተኑ የሚጠሉትም ከፊቱ ይሸሹ። ጢስ እንደሚበን እንዲሁ ይብነኑ። ሰም በእሳት ፊት እንደሚቀልጥ እንዲሁ ኀጣን ከእግዚአብሔር ፊት ይጥፉ። ጻድቃን ግን ደስ ይበላቸው፣ በእግዚአብሔርም ፊት ሐሴትን ያደርጉ፣ በደስታም ደስ ይበላቸው። እግዚአብሔርን አመስግኑ፣ ለስሙም ዘምሩ፣ ወደ ምዕራብ ለወጣው መንገድን አብጁ። ስሙ እግዚአብሔር ነው፣ በፊቱም ደስ ይበላችሁ። ከፊቱም የተነሳ ይደነግጣሉ። እግዚአብሔር በቅዱስ ቦታው ለድሃ አደጎች አባት፣ ለባልቴቶችም ዳኛ ነው። እግዚአብሔር ብቸኞችን በቤቱ ያሳድራቸዋል፣ እስረኞችንም በኀይሉ ያወጣቸዋል። በመቃብር የሚኖሩ ሐዘንተኞችንም እንዲሁ። አቤቱ በሕዝብህ ፊት በወጣህ ጊዜ በምድረ በዳም ባለፍህ ጊዜ ከሲና አምላክ ፊት ከእስራኤል አምላክ ፊት ምድር ተናወጠች፣ ሰማያትም አንጠባጠቡ። አቤቱ በፍቃድህ ዝናብን ለርስትህ ለየህ፣ በደከመም ጊዜ አንተ ታጸነዋለ። እንስሶችህ በውስጡ ያድራሉ። አቤቱ በቸርነትህ ለዶዎች አዘጋጀህ። ብዙ ኃይልን ለሚያወሩ እግዚአብሔር ቃሉን ሰጠ፣ ለኀያላን ንጉስ ለወዳጁ ለወዳጁና ለቤትህ ውበት ምርኮን ተካፈል። በርስቶች መካከል ብታድሩ ከብር እንደ ተሠሩ እንደ ርግብ ክንፎች በቀጠልያ ወርቅም እንደ ተለበጡ ላባዎች ትሆናላችሁ። ሰማያዊ ንጉስ በላይዋ ባዘዘ ጊዜ በሰለሞን ላይ በረዶ ይዘንባል። የእግዚአብሔር ተራራ የለምለም ተራራ ነው፣ የጸና ተራራና የለመለመ ተራራ ነው። የጸኑ ተራራዎች ለምን ይነሳሉ? እግዚአብሔር ያድርበት ዘንድ የወደደው ተራራ ይህ ነው፣ እግዚአብሔር ለዘላለም ያድርባቸዋል። የብዙ ብዙ ሺህ የእግዚአብሔር ሰረገላዎች ደስተኞች ናቸው። እግዚአብሔር በመቅደሱ በሲና በመካከላቸው ነው። ምርኮን ማርከህ ወደ ሰማይ ወጣ፣ ስጦታህንም ለሰዎች ሰጠ። ያድሩ ዘንድ ይክዱ ነበርና። እግዚአብሔር አምላክ ብሩክ ነው። እግዚአብሔር በየዕለቱ ብሩክ ነው። አምላካችንና መድኃኒታችን ይረዳናል። አምላካችንስ የማዳን አምላክ ነው። የሞት መንገድ የእግዚአብሔር ነው። ነገር ግን እግዚአብሔር የጠላቶቹን ራስ ይሰብራል። በጠጉራቸውም ጫፍም በደላቸው ይሄዳል። እግዚአብሔር እንዲህ አለ፦ ወጥቼ እመለሳለሁ፣ በባሕሩም ጥልቅ እመለሳለሁ። እግሮችህ በደም ይነከሩ ዘንድ የውሾችህ ምላስ በጠላቶችህ ላይ ነው። አቤቱ መንገድህ ተገለጠ፣ የአምላካችን የንጉሡ መንገድ በመቅደሱ። አለቆች ደረሱ፣ መዘምራንም አሏቸው ከበሮን በሚመቱ በደናግል መካከል እግዚአብሔር በጉባኤ አምላካችንንም በእስራኤል ምንጭ አመስግኖት። ወጣቱ ብንያም በጉልበቱ በዚያ አለ፣ ገዢዎቻቸው የይሁዳ አለቆች፣ የዛብሎን አለቆችና የንፍታሌምም አለቆች። አቤቱ ባይልህ ዘዝ። አቤቱ ይህን ለእኛ የሠራኸውን አጽናው በኢየሩሳሌም ባለው መቅደስህ ነገሥታት እጅ መንሻን ላንተ ያመጣሉ። በቀርከሃ ውስጥ ያሉትን አራዊት በሕዝብ ጊደሮች መካከል የበሬዎችን ጉባኤ ገስጽ፣ እንደ ብር የተፈተኑ አሕዛብ እንዳይዘጉ፣ ሰልፍን የሚወዱትን አሕዛብን በትናቸው ናቸው። መልእክተኞች ከግብፅ ይምጡ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። የምድር ነገሥታት እግዚአብሔርን አመስግኑ ለአምላካችንም ዘምሩ። በምሥራቅ በኩል ወደ ሰማየ ሰማያት ለወጣ ለእግዚአብሔር ዘምሩ። የኀይል ቃል የሆነ ቃሉን እነሆ ይሰጣል። ለእግዚአብሔር ምስጋናን ስጡ። ግርማው በእስራኤል ላይ፣ ኀይሉም እስከ ደመናት ነው። እግዚአብሔር በቅዱሳኑ ላይ ድንቅ ነው። የእስራኤል አምላክ እርሱ ኃይልን ብርታትንም ለህዝቡ ይሰጣል እግዚአብሔር ይመስገን መዝሙረ ዳዊት መዝሙር 68 ለመዘምራን አለቃ በመለከቶች የዳዊት መዝሙር አቤቱ ውሃ እስከ ነፍሴ ደርሶብኛልና አድነኝ በጥልቅ ረግረግ ጠለቅሁ፣ ኃይልም የለኝም። ወደ ጥልቁ ባህርም ደረስኩ፣ ማዕበሉም አሰመጠኝ። በጩኸት ደከምሁ፣ ጉሮሮዬም ሻከረ፣ አምላኬን ተስፋ ሳደርግ ዐይኖቼ ፈዘዙ። በከንቱ የሚጠሉኝ ከራሴ ጠጉር በዙ፣ በዐመፅ የሚከብቡኝ ጠላቶቼ በረቱ፣ ያልወሰድሁትን ይከፍሉኛል። አቤቱ አንተ ስንፍናዬን ታውቃለህ። ኃጢአቴም ካንተ አልተሰወረም። አቤቱ የሰራዊት አምላክ የሚሹህ በእኔ አይፈሩ፤ የእስራኤል አምላክ ሆይ ተስፋ የሚያደርጉህ በእኔ አይነውሩ። ስለ አንተ ስድብን ታግሻለሁና እፍረትም ፊቴን ሸፍኖኛልና። ለወንድሞቼ እንደ ባዕድ፣ ለአባቴና ለእናቴም ልጆች እንደ እንግዳ ሆንሁባቸው። የቤትህ ቅንዓት በልቶኛልና የሚሰድቡህም ስድብ በላዬ ወድቋልና። ሰውነቴን በጾም አደከሙ፣ ስድብንም ሆነብኝ። ማቅ ለበስሁ፣ መተረቻም ሆንሁላቸው። በደጅ የሚቀመጡ በእኔ ይጫወታሉ፣ ወይን የሚጠጡም በእኔ ይዘፍናሉ። እኔስ በጸሎቴ ወደ እግዚአብሔር ነኝ። የእግዚአብሔር ይቅርታው በጊዜው ነው። ይቅርታህ ብዙ ሲሆን መድኃኒቴ ሆይ በእውነት አድነኝ። እንዳይውጡኝ ከረግረግ አውጣኝ፣ ከጠላቶችህ ከጥልቁ ውሃ አስጥለኝ። የውሃ ማዕበል አያስጥመኝ፣ ጥልቁም አይዋጠኝ፣ ጉድጓዶችም አፋቸውን በእኔ ላይ አይክፈቱ። አቤቱ ምሕረትህ መልካም ናትና ስማኝ፣ እንደ ይቅርታህም ብዛት ወደ እኔ ተመልከት። ከባሪያህም ፊትህን አትመልስ፣ ተጨንቅ ያለሁና ፈጥነህ ስማኝ። ነፍሴን ተመልክተህ ተቤዣት። ስለ ጠላቶችም አድነኝ። አንተ ስድቤን፣ እፍረቴንም፣ ነውሬንም ታውቃለህ። በሚያስጨንቁኝ ሁሉ ፊት ሰውነቴ ስድብንና ውርደትን ታገሰች። አዝኜ የተቀመጥሁ የሚያጽናናኝም አጣው። በመብሌ ውስጥ ሐሞትን ጨመሩ፣ ለጥማቴም ሆምጣጤን አጠጡኝ። ማዕዳቸው በፊታቸው ለወጥመድ ለፍዳና ለእንቅፋት ትሁንባቸው። ዓይኖቻቸው እንዳያዩ ይጨልሙ፣ ጀርባቸውም ዘወትር ይጒበጥ። ማዕትህን በላያቸው አፍስስ፣ የቁጣህ መቅሰፍትም ያገኛቸው። ከተማቸው በረሃ ትሆን፣ በድንኳኖቻቸውም የሚቀመጥ አይገኝ። አንተ የቀሰፍኸውን እነርሱ ተከትለዋልና በቁስሌም ላይ ቁስልን ጨመሩብኝ። በኀጢአታቸው ላይ ኀጢአትን ጨምርባቸው፣ በጽድቅህም አይግቡ። ከሕያዋን መጽሐፍ ይደምሰሱ ከጻድቃንም ጋር አይጻፉ። እኔ ድሃና ቁስለኛ ነኝ፤ የፊቴ መድኃኒቴ እግዚአብሔር ተቀበለኝ። የእግዚአብሔርን ስም በዝማሬ አመሰግናለሁ፣ በምስጋናም ከፍ ከፍ አደርጋለሁ። ቀንድና ጥፍር ካላበቀለ ከእንቦሳ ይልቅ እግዚአብሔርን ደስ አሰኘዋለሁ። ድኾች ይዩ ደስም ይበላቸው። እግዚአብሔርን ፈልጉት፣ ነፍሳቸውም ትድናለች። እግዚአብሔር ድሆችን ሰምቷቸዋልና እስረኞችንም አልናቃቸውምና። ሰማይና ምድር፣ ባሕርም፣ በርሷም የሚንቀሳቀሱ ሁሉ ያመሰግኑታል። እግዚአብሔር ጽዮንን አድኗታልና የይሁዳም ከተሞች ይሠራሉና በዚያም ይቀመጣሉ፣ ይወርሷታልም። የባሪያዎችህ ዘሮች ይኖሩባታል ስምህን የሚወዱ በውስጧ ይቀመጣሉ። መዝሙረ ዳዊት መዝሙር 69። ለመዘምራን አለቃ መታሰቢያ የዳዊት መዝሙር። አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን። ነፍሴን የሚሿት ይፈሩ ይጎስቁሉም ክፉንም የሚመክሩብኝ ወደ ኋላቸው ይመለሱ፣ ይፈሩም። እሰይ እሰይ የሚሉኝ አፍረው ወዲያው ወደ ኋላቸው ይመለሱ። አቤቱ የሚሹ ሁሉ በአንተ ሐሴት ያድርጉ፣ ደስም ይበላቸው። ሁልጊዜ ጊዜ ማዳንህን የሚወድዱ ዘወትር እግዚአብሔር ታላቅ ነው ይበሉ። እኔ ደሃና ምስኪን ነኝ፣ እግዚአብሔርም ይረዳኛል። ረዳቴ መጠጊያዬም አንተ ነህ። አቤቱ አምላኬ አትዘጊ። መዝሙረ ዳዊት መዝሙር ሰባ አስቀድመው ስለተማረኩ ስለ አሚናዳብ ልጆች የዳዊት መዝሙር። አቤቱ አንተን ታመኑ ለዘላለምም አላፍርም። በጽድቅህ አስጥለኝ ታደገኝም። ጆሮህን ወደ እኔ አዘንብል ፈጥነህም አድነኝ። በጠንካራ ቦታ ታድነኝ ዘንድ አምላኬና መድኃኒቴ ሁነኝ። ኃይሌና መጠጊያዬ አንተ ነህና አምላኬ ከኀጣን እጅ ከዓመፀኛና ከግፈኛም እጅ አድነኝ። አቤቱ አንተ ተስፋዬ ነህና፣ ጌታዬ ሆይ ከታናሽነቴ ጀምሬ ተስፋ አደረግኩ። በእናቴ ማኅፀን በአንተ ጸናው፣ በማሕፀን ውስጥም አንተ ሸሸግኸኝ። ሁልጊዜም ስም አጠራሬ አንተ ነህ። ለብዙዎች እንደ ጥንግ ሆኑ አንተ ግን ረዳቴና ኃይሌ ነህ። አፌን በምስጋና ምላ ሁልጊዜ ምስጋናህንና የክብርህን ገናናነት አመሰግን ዘንድ በእርጅና የዘመን አትጣለኝ፣ ጉልበቴም ባለቀ ጊዜ አምላኬ አትተወኝ። ጠላቶቼ በእኔ ላይ ተናግረዋልና ነፍሴን የሚሿት በአንድነት ተማክረዋልና እንዲህም አሉ፣ እግዚአብሔር ትቶታል፣ የሚያድነው የለምና ተከትላችሁ ያዙት። አምላኬ ሆይ ከኔ አትራቅ፣ አምላኬ ሆይ እኔን ለመርዳት ተመልከት። ነፍሴን የሚያጣሏት ይፈሩ ይዋረዱም፣ ጉዳቴንም የሚፈልጉ እፍረትንና ሐሳርን ይልበሱ። እኔ ግን አቤቱ ሁልጊዜ ተስፋ አደርግሃለሁ፣ በምስጋናም ሁሉ ላይ ይጨምራለሁ። አፌ ጽድቅህን ሁል ጊዜም ማዳንህን ይናገራል። ስራን አላውቅምና በእግዚአብሔር ኃይል እገባለሁ። አቤቱ ጽድቅህን ብቻ አስባለሁ። አምላኬ ከታናሽነቴ ጀምረህ አስተማርኸኝ፣ እስከ ዛሬም ክብርህን እናገራለሁ። አምላኬ ሆይ እስክሸመግልም ድረስ ለሚመጣ ትውልድም ሁሉ ክንድህን ኃይልህንና ጽድቅህንም እስክነግር ድረስ አትተወኝ። አቤቱ እስከ አርያም ታላላቅ ነገሮችን አደረግክ። አምላኬ ሆይ እንዳንተ ያለማን ነው ብዙ ጭንቀትንና መከራን አሳይተኛልና ተመልሰህም ሕያው አደረከኝ። ከምድር ይልቅም እንደገና አወጣኸኝ። ጽድቅህንም አበዛኸው ደስ ታሰኘኝም ዘንድ ተመለስክ። ከምድር ጥልቅም እንደገና አወጣኸኝ። እኔም በመዝሙር መሳሪያ ስለ እውነትህ አመሰግንሃለሁ። የእስራኤል ቅዱስ አምላኬ ሆይ በመሰንቆ ዘምርልሃለሁ። ዝማሬን ባቀረብሁልህ ጊዜ ከንፈሮቼን ደስ ይላቸዋል፣ ነፍሴንም አንተ አዳንሃት። ክፉን ለእኔ የሚሹ ባፈሩና በተነወሩ ጊዜ አንደበቴ ደግሞ ሁል ጊዜ ጽድቅህን ይናገራል። መዝሙረ ዳዊት መዝሙር 71። ስለ ሰለሞን። አቤቱ ፍርድህን ለንጉሥ ስጠው ጽድቅህንም ለንጉሥ ልጅ ሕዝብህን በጽድቅ ድሆችንም በፍርድ ይዳኝ ዘንድ። ተራሮችና ኮረብቶች የሕዝብህን ሰላም ይቀበሉ። ለድሆች ሕዝብህ በጽድቅ ፍረድ፣ የድሆችንም ልጆች አድናቸው፣ ትዕቢተኛውንም አዋርደው። ፀሐይ በሚኖርበት ዘመን ሁሉ በጨረቃም ፊት ለልጅ ልጅ ይኖር። እንደ ጠል በባዘቶ ላይ በምድርም ላይ እንደሚንጠባጠብ ጠብታ ይወርዳል። በዘመኑም ጽድቅ ይበቅላል። ጨረቃም እስኪያልፍ ድረስ ሰላም ብዙ ነው። ከባህር እስከ ባህር ድረስ ከወንዝም እስከ ዓለም ዳርቻ ድረስ ይገዛል። በፊቱም ኢትዮጵያ ይሰግዳሉ። ጠላቶቹም አፈርን ይልሳሉ። የተርሴስና የደሴቶች ነገሥታት ስጦታን ያመጣሉ። የሳባና የአረብ ነገሥታት እጅ መንሻን ያመጣሉ። የምድር ነገሥታት ሁሉ ይሰግዱለታል፣ አሕዛብም ሁሉ ይገዙለታል። ድሃውን ከሚቀማው እጅ ረዳት የሌለውንም ምስኪን ያድነዋልና፣ ለድሃና ለምስኪን ይራራል፣ ለድሆችም ነፍስ ያድናል። ከአራጣና ከቅሚያ ነፍሳቸውን ያድናል፣ ስሙም በፊታቸው ክቡር ነው። እርሱ ይኖራል። ከአረብም ወርቅን ይሰጡታል። ሁልጊዜም ጊዜም ስለ እርሱ ይጸልያሉ ዘወትርም ይመርቁታል። በተራሮች ራስ ላይ ለምድርም ሁሉ መጠጊያ ይሆናል። ፍሬውም ከሊባኖስ ዛፍ ይልቅ ከፍ ከፍ ይላል። እንደ ምድር ሳር በከተማ ይበቅላል። ስሙ ለዘላለም ብሩክ ነው። ከፀሐይም አስቀድሞ ስሙ ነበር። የምድር አሕዛብ ሁሉ በእርሱ ይባረካሉ። ሕዝቡ ሁሉ ያመሰግኑታል። ብቻውን ታምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይመስገን። የምስጋናው ስም ለዓለምና ለዘላለም ይባረክ። ምስጋናውን ምድርን ሁሉ ይምላ። ይሁን ይሁን። መዝሙረ ዳዊት መዝሙር 72። የአሳፍ መዝሙር። ልባቸው ለቀና ለእስራኤል እግዚአብሔር እጅግ ቸር ነው። እኔ ግን እግሮች ሊሰናከሉ አረማመዴም ሊወድቅ ጥቂት ቀረ፤ የአመፀኞችን ሰላም አይቼ በኀጣን ላይ ቀንቼ ነበርና። ለሞታቸው ዕረፍት የለውምና ለመቅሰፍታቸው ኃይል የለውምና። በድካምም ጠላት አልሆኑም፣ ከሰው ጋርም አልተገረፉም። ስለዚህ ትዕቢት ያዛቸው፣ ኀጢአታቸውንና በደላቸውን ተጎናጸፏት። መቅን ከቅልጥም እንደሚወጣ ኀጢአታቸው ይወጣል። ልባቸውም ከትዕቢት አለፈ። አስበው ከንቱ ነገርን ተናገሩ፣ በአርያምም አመፃን ተናገሩ። አፋቸውንም በሰማይ አኖሩ፣ አንደበታቸውም በምድር ላይ ተመላለሰ። ስለዚህ ሕዝቤ ወደዚህ ይመለሳሉ፣ ፍጹም ጊዜም በላያቸው ይገኛል። እግዚአብሔር እንዴት ያውቃል በአርያምስ በውኑ የሚያውቃለን ይላሉ እነሆ እነዚህ ኃጣን ደስ ይላቸዋል ሁልጊዜም ባለጠግነታቸውን ያጸኗታል እንዲህም አልሁ በውኑ ልቤን በከንቱ አጸደቅኋትን እጆቼንም በንጽሕና አጠብሁ ሁልጊዜም የተገረፍሁ እነሆ መሰደቤም በማለዳ ነው እንደዚህ ብዬ ብናገር ኖሮ እነሆ የልጆችህን ትውልድ በበደልሁ ነበር አውቅም ዘንድ ተቀበልኸኝ ይህ ግን በፊቴ ድካም ነው። ፍጻሜያቸውን ዐውቅ ዘንድ ወደ እግዚአብሔር መቅደስ እስክገባ ድረስ ነገር ግን ስለ ሽንገላቸው አቆያቸው፣ በመነሳታቸውም ጣልሃቸው። እንዴት ለጥፋት ሆኑ! በድንገት አለቁ፣ ስለ ኀጢአታቸውም ጠፉ። ከእንቅልፍ እንደሚነቃ አቤቱ፣ በከተማ ምልክታቸውን ታስነውራለህ። ልቤ ነዷል ኩላሊቴም ቀልጧልና እኔ የተናኩ ነኝ፣ አላወቅኩም፣ ባንተ ዘንድ እንደ እንስሳ ሆኑ። እኔ ግን ዘወትር ካንተ ጋር ነኝ፣ ቀኝ እጄንም ያዝኸኝ። በአንተ ምክር መራኸኝ፣ በክብርም ተቀበልኸኝ። በሰማይ ያለኝ ምንድን ነው? በምድርስ ውስጥ ካንተ በቀር ምን ሻለው? የመድኃኒቴ አምላክ ሆይ ልቤና ሥጋዬ ያለቀ፣ እግዚአብሔር ግን ለዘላለም እድል ፋንታይ ነው። እነሆ ካንተ የሚርቁ ይጠፋሉና ካንተ ርቀው የሚያመነዝሩትንም ሁሉ አጠፋሃቸው። ለኔ ግን እግዚአብሔርን መከተል ይሻለኛል፣ መታመኛዬም በእግዚአብሔር ላይ ነው። በጽዮን ልጅ በሮች ምስጋናህን ሁሉ እናገር ዘንድ መጽሐፍትን በድምፅ ኢዮብ ዮናስ መጽሐፍትን በድምስ ዮቪዮናስ ዩቲዩብ ላይ ዮቪዮናስ ብለው ሰርች ካደረጉ በቀጥታ ያገኙታል። መጽሐፍትን በድምስ ምን ምን የተዘጋጀ መጽሐፍ አለ ብለው ደግሞ ከጠየቁ ፕሌይሊስት ምርጫው ይሁን። ፕሌይሊስት ላይ ሲገቡ የተለያዩ መጻሕፍትን ሙሉ በፎልደር በፎልደር ያገኟቸዋል። ልብ ይበሉ። ኢዮብ ኢዮናስ። ፕሌይሊስት ምርጫው ይሁን። መጻሕፍትን በድምስ